ወንድ ነው የኔ ውድ ንግስት። አዎ ያመሃል እንዴ? አንተ ከኔ ጋር ነው እንጂ። አመሰግናለሁ እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት

አለን አለን። ሰላም ሰላም፣ ሰላም ውድ የተከበራችሁ የኛ የሁላችንን ፋሚሊ እንዴት ናችሁ? እኛ አለን፣ ፈጣሪ የተመሰገነ ይሁን። ዛሬ በሰው ቤት ነው የመጣሁት። በአጋጣሚ ቤዛ ደውላልኝ ነበርና ዛሬ እስኪ የሆነ ነገር ሀሳብ መጣልኝ እና እስኪ ያን ሀሳብ አብረን ሪላክስ አድርገን የሆነን ሰው እስኪ ምን እንደሚል እንፈት ነው እንዝናናበት፣ ስት ስትለኝ እኔ ደግሞ ጨርቄ ማቄን ሳልል በሩጫ መጣሁ። በጣም ነው ማመሰግናለሁ። አመሰግናለሁ። ቴንኪዩ ቴንኪዩ። ሀሳብሽን በትንሹም ቢሆን ጽም ብለሽ እስኪ ለኦዲንስሽ፣ መሰላችሁ ትንሽ ሊያስደነግጣችሁ ይችላል። ያስደነግጣችሁ ችግር የለውም ትዝናናበታላችሁ የምር። እና ሀሳብ የሚመሰላችሁ ይፋን ዛሬ ልፈትሸው ነው እና ደግሞ የሚፈትሸው ትልቅ የሆነ ነገር ነው፣ በትልቅ የሆነ ጉዳይ ነው እና ያስደነግጠዋል። እኔና ዳኒ ቀለበት ልናደርግ ነው፣ ዳኒ ምትል ነገር አለን። እሺ እሺ እሺ ያው እንግዲህ ቤተሰብ መሳላችሁ የምር ግን ማለት ነው። እኔና ቤዚ አሁን ላይ ወይ ደግሞ ኤፍሬም ጋር ከተገናኙ በኋላ አይደለም የተዋወቅ ነው ድሮ ነው የምንተዋወቀው እና እኔ ደግሞ ምን መጣል መሳላችሁ የተደበቀው ፍቅሬ ገንፍሎ ወጣ እ ገነፈለ እና ቤዚን እንደ ግራ አጥንት አድርጌ ለመንከባከብ ቃል ገብቼ ግራ አይደለም፣ ቀኝ ነው እንጂ ግራ በዚህ ሳይሆን በዚህኛው ነው ያለሽ። ቀኝ በለው እሺ። ግራ በቃ ግራ ጎን ነው ቀኝ ጎን እሺ። እና ፋሚሊ ቤዛ የእኔ ከዚህ በኋላ ውዷ ባለቤቴ ለመሆን ዝግጁ ናት ማለት ነው። እና ኤፋን ጠርተሽዋል ይመስለኛል ይመጣል። እኔ የለሁበትም። ሙሽራሁ ነኝ ሙሽራዬ እንድትሆን እፈልጋለሁ። ይህ አቤቱ ወይ ወይ፣ እና እኔ ደግሞ እንደዚህ ስት ላይ በጣም ነው ደስ ያለኝ። ምክንያቱም ድሮም ቢሆን እኮ በዚህ ፍቅር ነበረብኝ ፍቅር ነበረብኝ። አይ ችግር የለም፣ በኋላ እናወራለን። ሐሳቡ በኋላ እሱን ከካሜራ ጀርባ በኋላ የምናወራበት ይሆናል። እና ቤቱ ይሄ የናንተ ነው መሰለኝ። ቤቱ ላንቺ ልልቀቅልሽ እና የምትያቸው ነገር ካለ እና ቤተሰብ ቀልዱ እንደቀጠለ ነው፣ ይቀጥላል እና ከኢፋ ጋር እንደ ድሯችን እየሆንን ነው። በትንሹም ቢሆን በጣም ወደ ድሯችንን እየተመለሱን ነው ብዬ አስባለሁኝ። እና ዛሬ በጣም ልፈትሹ አስቤ ያለሁኝ ዋት እዲ እዲ እዲ እዲ ቢትሽ ነበር። አሁን አና እዚ ጋር ወደዚህ ተጠጋና፣ ካሜራ አይታይ የኔ ሙሽራ ውዷ ባለቤቴ ወይ እባክሽን ፍቅሬን ትቀበይኝ ዘንድ እማጸንሻለሁ። እንደዚህ አይደለም። አስተካክቶ ያው እኔ ለመጀመሪያ ይሰለሆን ወይ ዳንዬ ሙሽራ ወ ከዚህ በኋላ ቀሪ ዘመናችንም አብረን እንድንሆን ትፈቅድልኛለሽ? በደስታ ቀለበት አደረግልሽ ዘንድ ጊዜያችን ማን ነው አጠብቱ። ይመጣል ይመጣል። ጊዜያችንም እየመጣ ነው እየመጣ ነው። የማነች የዳን የፍሬም ነው ናቀዋለም ማን ነው ማን ነው የሚሆንሽ የሚሆነኝም መፈለግ ነበረብኝ በጊዜ ተሸወደሽ። ልክ እንደዚህ ማለት ነው እና ፋሚሊ ቀሉን እዚህ ጋር ቆም እናድርገውና ቀለበት አድርገናል። በቃ ቀለበቴን አንቺ ወርቅ ነው

እሺ ፍጠን፣ ቆየክ እኮ። ደሞ ሰርፕራይዝ አለክ። እሺ እሺ ፍጠን፣ ደሞ ተው እባክሽ። ወደ እዛው እንዳጠፋ በቃ መጣለው። እሺ እሺ ሙሽራ የሚሄዷል። ኤፋስ መጣም እንደምለኛል። አቀም ግን ያው የሚደብረው ይመስለኛል፣ ይደብረዋል ብቻ። አዝናን ነበታለው በዚህ እንትን እና ሀሳቡ ትመጣልኝ ራሱ ስዝናናበት ነበር። ሙሽራዬም እንዳያችሁት ነው፣ ይሄ ብር አይሆንሽም ዳይመንድ ይሻልሻል አለኝ። እሺ ብዬ በደስታ ተቀብዬዋለሁ። ለሀሳቡ ዳኒን የመረጥኩበት ምክንያት ብዙ ፕራንኮችን ሰርቷል። በጣም ይችላል፣ ይችላል ልበል እንጂ የምር ቪዲዮዎቹን አይቻለሁ። በጣም ነው የሚያዝናናው፣ የእውነት እና ዛሬ በጣም የሚያዝናና ነው ይመስለኛል። እና ዳኒዬ ዳኒ ነት ለዛሬ ሙሽራ ይሆናል። ቀለበቱ ደግሞ ወደ ዳይመንድ እንደተቀየረ ስለሚመጣ የምር እውነት ይመስለውና ይደነግጣል። እኔም ላስደነግጦ ስለፈለኩኝ ነው ዳኒን የመረጥኩት። ዳኒ ምርጥ ጓደኛዬ ነው፣ በጣም ነው የምወደው። በጣም ብዙ ነገር አድርጎልኛል። አይቃልን ነው እውነት እንዳይመስላችሁ። ዳኒን የማውቀው በኤፍሬም በኩል ነው የኤፍሬም ጓደኛ ነው እና በነሱ በኩል ነው የማውቀው እና ለዛም ነው ላገባ የወሰንኩት ቀሪ ህይወቴን ከሱ ጋር ለማሳለፍ ማለት ነው። እሱ አይነት ሰው በመምረጤ በጣም እድለኛ ነኝ። ምክንያቱም በጣም ከራሱ በላይ ለሰው ነው የሚጨነቀው እንዳልኳችሁ እና ከራሱ በላይ ለእኔ የሚጨነቅልኝ ይመስለኛል። በእርግጥ ጥሩ ሰው ደግሞ ለሰው ይጨነቃል ከራሱ ይልቅ እና ደግሞ ትዳር ውስጥ ሲሆን አስቡት

ይሄኛው ነው እዚች ጋር ያስቀመጥኩት። መኪና የለም ዝም ብሎ ነው። ያኛው ግን ሰጥቻቸው ነው። እኔ መጣሁት። በቃ ደበረሽ። ሰው ስለ ሰው ሰውን በአይሮፕላን ነው ማመላለሰው። የሰው ልጅ ግን አለሉ ሁሉ ሰላም፣ እግዚአብሔር ተንሰግኝ በጣም ደስተኛ ነኝ። በህይወት ን ስላለች ደስተኛ ስለሆንክ በጣም ደስ ብሎኛል። እና ዛሬ ግን የሆነ ሰርፕራይዝ አለ ምናምን ብለሽ ነው የጠራሽኝ። በጣም ሰርፕራይዝ ለሁለታችንም ነው። የሰው ልጅ ደግሞ ሰርፕራይዝ ለእኔ ነው

አላስብሽበትም አስብበታለሁ ግን ያው ለሁለታችንም የሚሆን ይመስለኛል ያው ስለኔ እጥፍ ስለምታስብ ለኔ ታስብልኛል ስለኔ ጥሩ ነገር እንደምታስብ አቃለሁ እና የኔ ሰርፕራይዝ ደሞ ያንተም ይሆናል የኔም ያንተ ነው ችግር አንደዛ ነው

ማኪ ዲሊቨሪ ነው። እሺ፣ ምን ማድረግ ይቻላል? እንደዛ ቁመና እና ነው ነው። ቤዛ፣ የኔ ጽጌሬዳ፣ የኔ ውብ እንቁ፣ የኔ አልማዝ ላንቺ ነው ላንቺ፣ እንሰግራለሁ። በጣም ይገባሻል፣ ይገባሻል። አዎ፣ ምርጥ ልጅ ስለሆንሽ እና ልፋችን። እንዴት መጣ? ከየት መጥቶ ነው እሱ? ሰርፕራይዝ አልነገርሽውም? ፕራይዝ ብዬው፣ ንገሪው። አልነገርሽውም? ያለ ባካት። አንተ አሁን ከየት ነው የመጣኸው? ንገረኝ። ስለ አንተ አሁን ስለ ሌላ እሷ አታወራኝ። እዚህ ጋር አንተ ከየት ነው የመጣኸው? ጠርተሽው ነው፣ ጠርተሽው ነው ይላል ጭራሽ

ቤዚ ለአንተ ሊጠራ የፈለገችው ነገር አንድ ትልቅ ቁም ነገር ነገር አለ፣ እና ኤፍ አዬ፣ ምን መሰለህ አንዳንድ ጊዜ ቁም ነገሮች ማውራት ደስ ይለኛል። እንዳይከብድሽ ንግስት፣ ንግስታችን፣ አንተ ለቋንቋ ለምታወራው አማርኛ ገደብ ይኑር እንጂ አልገባኝ። ለምታወራው አማርኛ ገደብ ይኑር ኮ ቤዚ ምን ብልሽ ነው የጠራሽው ሰርፕራይዝ አለ ተጫዋች ነው አላ፣ ተጫዋች ነው አላ። ዋው መሽ መሽ ነው የምትጫወት። ፈገግ እያደረገ ነው ከቅድም ጀምሮ። አዝናናኝ በቃ። በጣም ነው የምታዝናናው አንተ። አረ አሁን ሰርፕራይዙ፣ ቆይ ከመንገራችን በፊት ሆዱን ትንሽ ይቁረጠው። በዚሁ አጋጣሚ ቤዚ፣ በጣም ኤፋ፣ ለእኔ ምርጥ ጓደኛዬ ነህ ግን

ምንድን ነው አልማዝ፣ የነች አንድ፣ አትቀልድ እባክህ። እግዚአብሔር እናትቀልድ እኔ የምር ነው። እኮ፣ ምንም ቀልድ አይደለም። እዚህ ጋር ለምድር ይጠራሽ ባል ነው አነገርኩት እኮ ተረጋጋ፣ ንግስቲ ወርቂ ይሁን ምትል ያማል ሰማኛ። ሰማይ መጀመሪያ አንተ የቤዚ ምርጥ ጓደኛ እንደሆንክ አውቃለሁ። ስለዚህ አንተ አንተ ሂድ በቃ።

ለማንኛውም ኔ ንግስ ሰርፕራይዙ ንገሩኝ፣ እና ደግሞ በደንብ እንድታጅበን ነው የምንፈልገው አይደለ? እሺ፣ ደታያዝዛው ያዝ ምንድን ነው አስቀይምሃለሁ ሌላ ነገር ነው።

እንደዚህ እንድትለኝ አልፈልግም። ነው ነው ሌላ ሰው በቃ ሂድ። እንደውም ነው እ እኔ ያለው እንድነግር አንተ ምንድን ነው ወንድ ነህ? እዚች ጋር ቀለበት አድርግላት። እንዳትቀበዩ እና ነበር እና ከዚህ የበለጠ ደስታ ይኖራል እንዴ? እንዴ እኔ ምን እንድኖር ፈልጋለሁ። እኔ እኔ ሙሽራ አንቺን የመሰለች ልጅ እስከዛሬ በሙሉ አይኔ አለማየቴ። ለማንኛውም ዛሬ የጠራችህ ቤዛ የእኔ ንግስት የጠራችህ በደስታዋ ቀን እንድትገኝላት ስለፈለገች ነው። ስለዚህ ውድ አቶ ኤፍሬም ወይም ደሞ የኛ ምርጥ ጓደኛ ኤፍሬም ከካሜራ ጀርባ ሆነ ከምታየው በአካል ብታዩ ደስ ይለናል። እኛም እሱን ነው የምንፈልገው። ስለዚህ እኛ ደግሞ እንድታይ ስለፈለግን ንግስቴን፣ እንዴት ነው የሚደረገው? አይዞን አይዞን፣ የኔ ውድ ንግስት ያማል። አሜን። ቆይ ቆይ፣ አንተ ከኔ ጋር ነው እንጂ

እና ቤተሰብ ቆይታችን ይሄንን